በአማራ ክልል እየተካሄደ የሚገኘው አጀንዳ የማሰባሰብ ሂደት ነጻ ገለልተኛና አሳታፊ በሆነ መንገድ እየተካሄደ መሆኑን ተሳታፊ የፖለቲካ ፓርቲዎች ገለጹ። ምክክሩ የክልሉን ብለውም የሀገሪቱን ችግሮች ይፈታሉ ብለው ተስፋ እንደሚያደርጉም ተሳታፊ የፖለቲካ ፓርቲዎች ተናግረዋል። ጌታቸው ገደፈው ተጨማሪ አለው። በአማራ ክልል እየተካሄደ የሚገኘው ሁለተኛው ምዕራፍ ክልላዊ አጀንዳ የማሰባሰብ የምክክር ሂደት ቀጥሏል። በዚህ አጀንዳ የማሰባሰብ ሂደት ከሚሳተፉ ባለድርሻ አካላት መካከል የፖለቲካ ፓርቲዎች ይገኙበታል። አሚኮ ያነጋገራቸው እነዚህ የፖለቲካ ፓርቲዎች ሂደቱ ግልጽ፣ አካታችና አሳታፊ መሆኑን ተናግረዋል። ማንኛውም አጀንዳ አለኝ የሚል አካል የሚሳተፍበት አውድ የተፈጠረ ከመሆኑ ጋር ተያይዞ እኔ አሳታፊ ነው፣ አካታች ነው ብለን ነው የምንወስደው። ምንም አይነት ገደብ የለውም። የትኛውም የፖለቲካ ፓርቲ የትኛውንም ሀሳብ እንዲያነሳ አጀንዳ አለኝ የሚለውን እንዲያቀርብ ወደ ውይይት እንዲያመጣ እንዲያስመዘግብ የነበረው ሂደት የሚመሰገንና ለታሪክም ትልቅ ድርሻ ያለው ነው። ከዚህ በፊት በርካታ ችግሮችን የወለዱ ለሕዝባችን ሰላምና ልማት እንዲሁም የዲሞክራሲ ስርዓት ግንባታ እንቅፋት ናቸው ያሏቸውን አጀንዳዎች በነፃነት እየገለጹ ያሉበት ሁኔታ ነው ያለ። ከዚህ አንጻር እንግዲህ በጣም ገለልተኝነቱ በተሻለ መንገድ ነው ያለው ብለን ነው ምን ወስደው እኛ እንደ ድርጅት ማለት ነው ይዘን የመጣነውን አጀንዳ በሀሳብ በነፃነት እንድንገልጽ አጀንዳ እንዲያዝም እያደረግን ያለ ነው። አጀንዳ እንዲይዙ የተመረጡ አካላትም በራሳችን ምርጫ ነው እንግዲህ እነዚህ አካላትም የመረጥ ነው። ምክክሩ የሚስተዋሉ ችግሮችን በመፍታት የተሻለ ሀገራዊ ሰላምና መረጋጋት ያመጣል የሚል ተስፋ መሰነቃቸውንም ተሳታፊ የፖለቲካ ፓርቲዎቹ ገልጸዋል። ምንም ይሁን ምን ያሉትን ሀሳቦች ያሉትን አጀንዳዎች በጠረጴዛ ለማምጣት እየተደረገ ያለው ጥረት ከፍተኛ ነው። አይ ቲንክ ውጤት ያመጣል የሚል እምነት አለን። እምነታችን ከፍተኛ ነው። ለዛም ነው በነቃና በበቃ ሁኔታ እየተሳተፍ ነው ያለ ነው። ተስፋውን ጥሩ ነገርን አይቼበታለሁ። መጨረሻውን ባናቅም አንዳንዴ ከፍትፍቱ ፊቱ ሚባል ነገር አለና እድሉን አግኝተን በራሱ በዚህ ልክ እንደ ፖለቲካ ፓርቲ እንደ ማህበረሰብ ተወላጅም እንደ ኢትዮጵያዊም ስንወያይ ከዚህ የተሻለ ነገር መቼ ሊመጣ አይችልም። በጣም ታላቅ የሆነ ተስፋ የጣልነበት የምክክር ኮሚሽን ነው። ይህ የምክክር ኮሚሽን እንግዲህ በጣም በበርካታ ዘመናት አንድ ጊዜ የሚገኝ ነው። ኢትዮጵያ ምጥ የወለደችው እጅግ በጣም ትልቅ ተቋም ነው ብለን የምንወስደው። መፍትሄው ቁጭ ብሎ መነጋገርና መወያየት ነው የሚሉት የፖለቲካ ፓርቲዎቹ መገዳደሉ ይብቃ፣ እንመካከር፣ በሂደቱም ተሳታፊ ነሆን ሲሉም ጥሪ አቅርበዋል። የአማራ ሕዝብ መሰረታዊ ጥያቄዎች ይመለሱ ከተባለ ሀገራዊ ምክክርና ውይይት ተገቢ ነው የሚል እምነት አለ። በዚህ ሀገራዊ ምክክርና ውይይት ደግሞ ሁላችንም የማህበረሰብ ተወካዮች የፖለቲካ ፓርቲዎች፣ ሌሎች አካላትም ተሳታፊ በመሆን ጥያቄዎቻችን በማቅረብ ከሌሎች ወንድም ብሔር ብሔረሰቦችና ህዝቦች ጋር በመቀናጀት፣ በመነጋገር፣ በመወያየት ጥያቄዎቻችን እንዲረዷቸውና ተገቢውን ምላሽም እንዲያገኙ በማድረግ ስራዎችን መስራት መቻል አለብን። ሁላችንም አንድ ቤት ላይ ያለን ህዝቦች መሆናችን ተረድተን የየራሳችን የብሔራዊ ነጻነት የብሔረሰብ ነጻነታችን ተከብሮ ኢትዮጵያ ይህን እድሏን በአግባቡ ከተጠቀምንና ሁሉም የማህበረሰብ ክፍል በተስፋው ልክ ውጤታማ መሆን ከተቻለ ሀገራችን ከገባችበት ውጥንቅጡ የወጣ የፖለቲካ ስርዓት እንወጣለን ብለን ተስፋ እናደርግበታለን። የተለያዩ ሀገራት እንደኛ አይነት ችግሮች ነበረባቸው። እነዚያን ግን ቁጭ ብለው በኢትዮጵያ ዙሪያ ላይ ተወያዩ። አጀንዳ እንዲያዝላቸው አደረጉ። አጀንዳዎች ገለልተኛ በሆነ መንገድ መፍትሄ እንዲያገኙ አደረጉ። አገራቸው እንዲቀጥል አድርገዋል ማለት ነው። እኛ ጋር ማድረግ ያለብን ጣት ከመቀሰርና ዳር ላይ ሆነን ከመተቸት፣ እንደዛ አይነት የጋራ መድረኮች ተፈጥሮ የጋራ የሆኑ አጀንዳዎችን ተወያይተን ተነጋግረን ተማምነን ወደ አንድ መምጣት ችግሮችን መፍታት እኮ ነው። ይህ አንዱ የችግር መፍቻው ውይይት መድረክ ራሱ መዘጋጀት ነው። ሀገርን የምናስቀጥልበት ሀገርን የምንጠብቃት ሀገርን የምንንከባከባት ደግሞ እንዲህ ችግሮችን በሰለጠነ መንገድ በምክክር መፍታት ስንችል ነው። ስለዚህ አሁን ሀገር የያዘችው ሀገር እየመከረችበት ያለው መንገድ እጅግ የሚመሰገን የሚወደስ፣ ከችግሮቻችን የምንወጣበት ትልቅ መንገድ ስለሆነ ይሄ ተጠናክሮ መቀጠል ያለበት፣ አሉ የሚባሉ ጥያቄዎችን በነጻነት ያለ ገደብ በማንሳት ውይይት ማድረጋቸውንም ነው የፖለቲካ ፓርቲዎቹ የገለጹት።